ኢየሱስ ክርስቶስ በምድር በመጣ ወደ ምድር በመጣ ሰዓት ለፍጥረታት ሁሉ ነው የሞተው አይደለ? አይ፣ አንተ እስላም ነህ። ኧረ ባይብል ላይ ራሱ ለማንም እንዳልሞተ ይናገራል። አሳየህ። አዎ፣ አሳየህ እግዚአብሔር ምን ይላል መሰለኝ፣ ጻፍ ላይ ሲናገር እናንተ ግን ልጅ አባቱን ሀጢያት ስለምን አይሸከምም ትላላችሁ አለ። በደንብ ልጅ ፍርድንና ቅን ነገር ባደረገ ትእዛዝ እናንተ ግን ልጅ አባቱን ሀጢያት ስለምን አይሸከምም ትላላችሁ ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በየት ይኖራል፣ አለ። እሺ ኃጢአት የምትሰራ ነፍስ እሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። እኛ ልጆች ነን፣ አዳም አባታችን ነው። የአባታችን የአዳምን ኃጢአት አንሸከምም። አባት የልጁን ኃጢአት አይሸከምም። አየው። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዝንም ሁሉ ቢጠብቅ ፍርድንና ቅንንም ነገር ቢያደርግ ፈጽሞ በህይወትና ይኖራል እንጂ አይሞትም። ስለዚህ እኔ የአዳምን ኃጢአት ካልተሸከመ አዳም ኔን ኃጢአት ካልተሸከመ ለእኔ ብሎ የሚመጣና የሚሞትልኝ ማንም የለም ማለት ነው። የአንቺ ሃይማኖት ምንድን ነው? ንገረኝ፣ ሃይማኖት ምንድን ነው? አንተ ማሙስሊም አንተ ሙስሊም ነው አይደለ? አባቴ ግን አሁን እያነበብክልኝ ያለው ምን መጽሐፍን ነው? ብሉይ ኪዳን ነው? አዲስ ኪዳን ነው? አይ ብሉይ ኪዳን ቢሆን የእግዚአብሔር ህግ አይለወጥም። እግዚአብሔር ህግ የሚለወጥ አይደለም ብሉ ኪዳንና አዲስ ኪዳን፣ በአዲስ ኪዳን ላይ የተሻሻለ ነገር አለ ከብሉ ኪዳን ማለት ነው። ኢየሱስ ምን አለ መሰለህ፣ ህግንና እኔ ህግን ልሽር አልመጣሁም ልፈጽም እንጂ። አየኸው? እና የማን ዘሮች ነን? ስሚኝ፣ እኛ አሁን ከአብርሃም በኋላ ያለን ፍጥረታት ነን። ይሄ ደግሞ የተጻፈው ከአብርሃም በኋላ ላሉት ፍጥረታት አሁን ይያኛል። አይ ኢየሱስ ግን እኮ እኔ አምላክ ነኝ ብሎ አንድም ቀን ሰብኮ እንደማያውቅ ታውቃለህ። አምላክ ነኝ አይደለም። የአምላክ ልጅ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ወልድ ነው እንጂ አምላክ አይደለም። አዎ፣ ስለዚህ አምላክ ግን ፈጣሪም፣ ፈጣሪ ነው አይደለም እኮ እያለ ነው መጽሐፉ። አይደለም አምላክ አለ እኮ ኢየሱስ ታውቃለህ። እ ኢየሱስ አምላክ አለ በመጽሐፉ መሰረት ላሳየህ። አምላክ ሳይሆን አባት ነው ያለው ላሳየህ። ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር ሁለት ላይ የርህራህ አባት የመጽናናት ሁሉ አምላክ የሆነ የጌታችን ኢየሱስ ክርስቶስ አምላክ ነው። የኢየሱስ ክርስቶስ አምላክ አንድ በል ሁለተኛ ልጨምርልህ፣ ዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ ሰባት ገና ወደ አባቴ አላረግኩም አለ ኢየሱስ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ፣ የናንተ አባት የእኔ አባት ነው አለ። ወደ አምላኬና ወደ አምላካችሁ፣ የናንተ አምላክ የእኔ አምላክ ነው፣ አየ አደርጋለሁ ብለሽ ንገሪያቸው። ስለዚህ ኢየሱስ አምላኩም አባቱም የነሱ አምላክ የሰይ የነሱ አባት ነው። ምን ትላለህ አሁን? እኔ እያሱ ነው ስሜ። ስሚኝ፣ አንድ ነገር ደግሞ ልንገርሽን። ማነው ነው ስሜ እያሱ በነገራችን ላይ እያሱ የሚለው ስም የሽዋ ነው። በብራይስተኛው የሽዋ ማለት ደግሞ ኢየሱስ ማለት ነው። ሆን ብለው ነው የለወጡት። ይህንንም ላሳየን ይህንንም ጉድ ማየት ትፈልጋለህ? አረስተህ አሳየን አንዴ። እሺ ይመች። አንተ በጣም ያነባልህ እ የራሱ እንደዚ አካልግ በጣም ጥሩ። ታብታብ እያደረጋችሁ ሰላሳ አምስት ሰው አለ። ታብታብ እያደረጋችሁ ለምሳሌ አንድ ላይ ምነው ይሆናል ኦሪዘ ሁሉ ምዕራፍ 11 ቁጥር 28 ላይ ይኸውልህ፣ ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ እያሱ ይላል። አየው፣ እያሱ ምን አስቀምጦት እዚህ ላይ ልባርግ። ግን አሁን እዚህ ላይ ስትሮንግ ነምበሩን ስትነካው እብራይስጥኛው ምን ይላል? ልባርግ ሰን ኦፍ ኑን አለና ዘ ሰርቫንት ኦፍ እሺ፣ የታለ ሙሴ የታለቀው ጆሹአ የሚለው ያው፣ ኤንድ ጆሹአ ላይ ያው ጆሹአ የሚለውን ስትነካው የሹዋ ነው ማለት አየው። የሹዋ ያ ይሄ ደሞ የሹዋ ማለት ያሱ ማለት እንደሆነ አውቃለው። አረ የሹዋ ነው ይሄ። የሹዋ የሹዋ ደሞ የኢየሱስ ስም ነው። ይሄ የኢየሱስ ስም ነው። እሺ ባይብራይስ እኮ ነው የሹዋ፣ ባይብራይስጠኛ ማለት ነው። አዎ ጆቫ ጆቫ ሴቭድ ማ ጆቫ ማለት ያህዌ ማለት ነው። ያህዌ አዳኝ ነው ማለት ነው። እግዚአብሔር አዳኝ ነው። ይሄ ደሞ የኢየሱስ ስም ነው። ያ ሰው ስለዚህ አንደኛውን ነገር አወቅም። አሁን እያሱ ብለው ሰው የኢየሱስን ስም እንዳትጠቀሙ አውቀው ሸወዷችሁ እንጂ እያሱ የሚል ስም የለም። እያሱ ሳይሆን እያሱ ሳይሆን ኢየሱስ ነው ትክክለኛ ስም። አንተ እያሱ የሚል ስም የለም አልከኝ አይደለ? እኮ እያሱ ነው ትክክለኛው። እያሱ አይደለም እያሱ የሚል ስም እያሱ ደግሞ የሚባል መጽሐፍ ቅዱስ ላይ የሙሴ ከሙሴ በኋላ ህዝቡን ያሻገራል። ይኸውና እኮ እሱን ነው የሚያሳየው። ተቀበሉ ምን ይላል መሰለ ግዕዙ? ወይ ቤሎ ኢየሱስ ዘነዌ አለው ልባርክ ግዕዙ ነው። ወይ ቤሎ ኢየሱስ ዘነዌ ዘይቀውም እድሜሁ ለሙሴ ዘውእቱ ምናምን እያለ የሙሴ አገልጋይ የነበረው የነዌ ልጅ ኢየሱስ ነው የሚለው እንጂ እያሱ አይልም። ሁለተኛ እዚሁ ላይ ደግሞ ሌላ አሁን ይሄንን ካየ እንግዲህ አንድ እና በመጀመሪያ ቅድም ወዳየነው ነገር ከመመለሴ በፊት አምላክ ከአንድ አምላክ ውጭ አለ ብለህ ታምናለህ? ቀይ አምላክማ አንድ ነው። እኔ አንድ አምላክ እንዳለ አምናለሁ። አንድም ሶስትም ነው ብለ ታምናለ? እሺ አንድም ሶስትም ነው ብዬ አምላክማ ሳንድ ነው። አንድም ሶስትም ነው ብለ ታምናለህ? በአብ በወልድ በመንፈስ እኔ እንደዚህ በገዝ አልመልስልህም። ይኸውልህ፣ በነገራችን ላይ በይብል ላይ አብ ወልድ መንፈስ ቅዱስ አንድ አላ ከሚል አንድ አንድ ጥቅስ የለም። ለኔ አብም ወልድ መንፈስ ቅዱስም አንድ ናቸው የለም እንደዚህ የሚል ነገር ባይብል ላይ እኔ። ለዛሬ ነው ለክርስቲያኖች ሁሉ ቻሌንጅ አቀርባለሁ። ይሄንን ጥቅስ የሚያመጣልኝ ካለ ና ና ና፣ ቄስ አቡና፣ ና ና ነኝ። እስቲ ያምጣልን አቡ ና ቄስ አቡ ነኝ። ከኛ ትንሽ የተሻለ ደግሞ ላቅረብልኝ። እሺ ና በል እሺ አቡ አቡ እዴ እዴ ታሽኮረን በመ እኮ ለናንተ ብቻ አይደለም። እኔ ጋር 382 ሰው አለ። ይስማ አብ ወልድ መንፈስ ቅዱስ አንድ ናቸው የሚል አብ ወልድ መንፈስ ቅዱስ አንድ አምላክ የሚሉ ባይብል ላይ ያመጣልኝ አንድ ሰው አንድ ሚሊየን ብር እቀጣለሁ። አንድ ሚሊየን ብር እቀጣለሁ። ወላሂ በአላህ ስምዬ ነው። አንድ ሚሊየን ብር እቀጣለሁ። አዎ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳየኝ አንድ